መጽሐፍ ቅዱስ እንዲህ ይላል፣ በበላህና በጠገብህ ጊዜ ያልተከልካቸውን ወይኖች፣ ያልማሳቸውን ቦዮች ባገኘ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ፣ ይላል። ስንቶች ረስተውታል! ፎቅ ሲገነቡ የረሱት፣ ፎቃቸውን እንደ መንግስተ ሰማያት የቆጠሩት፣ ሲወልዱ የረሱት፣ ስለ ተስለው ሲደርስላቸው ጀርባ የሰጡት ስንት ናቸው? ጥጋብ ያስረሳቸው። ከተራበ ይልቅ ለጠገባ ዝናለሁ እኮ የሚለው ይሄንን ነው ወገኖቼ። አብርሃም በበረከት ሲባርከው ምን እንዳደረገ ታውቃላችሁ? አስቀድሞ ስለት ወደ ተሳለበት ቃል ኪዳን ወደ ተገባበት እየቸኮለ ሄደ ነው የሚለው። አሁንም እዛው ምዕመናን በችግርም ጊዜ እግዚአብሔር ጋር፣ በጥጋብም ጊዜ እግዚአብሔር ጋር፣ በማጣትም ጊዜ በማግኘትም ጊዜ እግዚአብሔር ጋር፣ በመጉደልም ጊዜ በመሙላትም ጊዜ እግዚአብሔር ጋር ብትወልዱም ባትወልዱ እግዚአብሔር ጋር፣ ቢቀናችሁም ባይቀናችሁም እግዚአብሔር ጋር፣ ብታተርፉም ብትከስሩም፣ ብታረጁም ወጣት ብትሆኑም፣ በደም ግባት ብትሞሉም በማድያት ብትጠበሱም፣ ውብ ብትሆኑም ፉንጋ ብትሆኑም እግዚአብሔር ጋር። የሮቤል የጋድና የመናሴ ነገር እኩሌታ ከናን ተዘጋጅቶላቸው ዮርዳኖስ አካባቢ ለም መሬት ባገኙ ጊዜ ምን እንዳደረጉ ታውቃላችሁ። እግዚአብሔር ያሳያችሁ ከግብጽ የወጡት እኮ ከናን እንዲገቡ ነው ዮርዳኖስ አካባቢ ለም መሬት ሲያገኙላችሁ አንዴ ድም እዚህ ነው ምን ሆነው አይሉ መሰላችሁ ግሮሰሪ ስታገኝ መቅደሱን ተረሳው ይሆን ወገኖቼ ልጅ ስትወልዱ እግዚአብሔርን ማምለክታችሁ ልጆቻችሁን እያመለካችሁ ይሆን ልጆች ልጆች ልጆች። የእግዚአብሔርን ስጦታ በራሱ በእግዚአብሔር ተቀይሩትና እግዚአብሔርን በልጆቻችሁ ታስቀኑት ይሆን? የሆነ ነገር ያገኙ አብርሃም እንደሱ አይደለም። የጋዴ የሮቤ የመናሴ ነገር እኩሌታ ለታ ከናንተ ዘጋጅቶላቸው ለመሬት ሲያገኙ ለከብቶቻቸው ዛው ቀሩላችሁ። ጠላት መቶ ያጠፋቸው መጀመሪያ እነዚህን ሁለት ነገር እኩሌታ ነበር ይላል መጽሐፋቸው። እባካችሁ ስትባረኩ አትጥፉ ልጅ ሲሰጣችሁ አትጥፉ። ትዳር ሲሰጣችሁ አትጥፉ። ሀብት ሲሰጣችሁ አትጥፉ። ስራ ሲሰጣችሁ አትጥፉ። ስትጠግቡ አትጥፉ። መጥገብ መሰበር ይሆናል። ሁለት ሶስተኛ ጨርሼአለሁ። የአብርሃምን አስደናቂ መቀመጫ ቦታ ላስታውሳችሁ። አብርሃም ድንኳኑ በችግር ተይዛ በነበረብን ጊዜ ወገኖቼ፣ በጣም የሚደንቃችሁ ከድንኳኑ እየወጣ! በመምሪያ አድባር ዛፍ ስር ይቀመጥ ነበር ይላል። ሁል ጊዜ ዛፍ ስር እየተቀመጠ ደሃ ያስስ ነበር ይላል። ወገኖቼ ከናንተ ድንኳን በላይ አሁን የምትተክሏት ድንኳን ስር ነው። ከናንተ ውብ ቤት በላይ አሁን ያለችው መቅደስ ውብና ውጡ። ከድንኳናችሁ ውጡ፣ ከታሰራችሁበት ልጆቻችሁ ውጡ። አብርሃም ከድንኳኑ እየወጣ በመምሪያ አድባር ዛፍ ስር እየተቀመጠ እግዚአብሔርን ያሰላስ። አንድ ግብፃዊ ሊቅ ሲተረጉም ምን ይላል? ዛፉ ስር መቀመጡ ይላል በተዘክሮተ እግዚአብሔር መስቀሉን እያየ መኖሩ ነው። ቁስሎቹን እያየ መኖሩ ነው። ህማሙን ማስታወሱ ነው። ወገኖቼ ከቤታችሁ ወጣ እያላችሁ ወደ መቅደስ ገስግሱ፣ ባካችሁ ዘውትር እግዚአብሔርን በመፍራት ኑሩ። ልዑልን የሚያሰላስል አእምሮ ይኑራችሁ። ከባቢ አየራችሁ በሚያመጣው የዘረኝነት ወሬ አእምሯችሁን አትምሉት። ክፉ ድምፅ አትስሙበት። ዘውትር መስቀሉን በልባችሁ ትቀሉ። በህሊናችሁ ተመሰጡ። ቁስሎቹን አስቡ። ወገኖቼ፣ ማንም ሆኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት፣ ይላል አባ ጦንስ። እግዚአብሔርን የሚያስቀድመው መቀመጫው ቁስሎቹ መስቀሉ ነው። ወጣቶች ይሄን ካሰባችሁ ታሸንፋላችሁ። ሶስተኛ አራተኛና የሚደንቅ ነገር ልንገራችሁ። እንዲህ ባለ ጉርለት ውስጥ ልጅ የላቸው እርጅና ተጭኗቸዋል። አብርሃም 99 ሚስቱ 90 ዓመት ሆኗታል። እግዚአብሔር ቃል ኪዳን ገብቶላቸዋል። እየሰማችሁ ይህ ነው። ምን ብሎ የሰማይ ከዋክብትን ትቆጥራቸው እንደሆነ ቁጥራቸው፣ የምድርን አሸዋ ትቆጥራቸው እንደሆነ ሞክራቸው፣ ዘርህን እንደዚህ አበዛዋለሁ ብሎ ነበረ። ግንስ እግዚአብሔር ልጅ ሳይሰጣቸው ዘጠና ዘጠኝ ዓመት ሆናቸው። ዴት ይደንቃ። ግን ያመልኩታ። ይቅርብ፣ ምንም ነገር ይቅርብህ፣ እግዚአብሔር ብቻ ይኑርህ። እሱ መጥቶ የሚሰጥ ስጦታ ከእግዚአብሔር የሚለይ ከሆነ ግድ የለም እግዚአብሔር ያዘግየው ምእመናን ግን በጣም የሚደንቃችሁ እኔ እዚህ ጋር የሚመስጠኝ ምን እንደሆነ ታውቃላችሁ? እሱ አገልግሎቱን አላቋረጠም። ሚስቱስ ሚስቱም አልነዘነዘችውም። በጣም ነው ይደንቃችሁ። አያንተ እግዚአብሔር እያለች ሚስቱ ሳራ አላማችሁ ቃኪዳኔ የታል እያለች አልወተወተችውም። ስቃ አላበላችሁ። አቤት እናንተ ሚስቶች ሆይ ሰው የሚሰራው ልጅ የሚሰጠው እግዚአብሔር ነው። ባልከይት ያመጣልና ነው መከራ የምታበሉት ማህጸንን የሚከፍተው ጽንስን የሚፈጥረው ጀምን የሚያረጋው አጥንት የሚሰካው እግዚአብሔር ነው። ሚስት ምንታርግና ነው የምትጨቀጭቀዋል? የለም ይለም ጭቅጭቅ እኮ አንድ ቀን የተጣሉት በምን እንደሆነ ታውቃላችሁ? እሱም ሳራ የተቆጣችው በምን እንደሆነ ታውቃላችሁ? አጋር ከአብረሃ ወለድ ኳለችና አለችና ሳራ እናቀቻት ያን ጊዜ ነው ያስቆጣቻት ያን ጊዜ ነው ሳራ የተቆጣችው ምን ታንከራትተኛለህ ተተኛለ ጁጁ ሽማግሌ ያለችው መሰላችሁ ወይ ወይ ልጅ አትሰጠኝ አታስታቅፍህ ወይ ሀብት የለ ያለችው መሰላችሁ የት አለ ቃል ኪዳኔ ብላ የሞገተችው መሰላችሁ ደሞ ድሃዬ እየሰበሰበልኝ ይመጣል አፍርም እንዴ አላለችውም። እራሷ ታገለግላለች። ድንኳኗ ሚስቶች ሆይ አገልግሉ። እባካችሁ እናቶች ሆይ ጎረቤቶቻችሁን አገልግሉ። እስኪ ተረዳዱ። ተስፋ የሚቆርጡ ወጣቶችን ተስፋ ብትሰጡ ኖሮ እንዲህ አይነት ደስ የማይሉ ዜናዎችን አንሰማም ነበር። መፍትሄው እጃችን ላይ፣ ችግሩ አፍንጫችን ስር ነው። መስራት ግን አልቻልን። የተራቡ ካሉ ሰብሰብ ብበሉና አብሉ። ሶስቴ የምትበሉ አንድ ቀንሱና አጉርሱ ኑሮ ማለት ክርስትና ማለት እኮ እንደዚህ ነው። ይሄው አንድ ኮንዶሚኒየም ውስጥ ተሳሰቡ እንጂ ኦርቶዶክሳውያን። የጠዋት ለማኝ እንኳን ለማታ ደሃ ለማኝ እንዲሰጥ እኮ ታዟል። ጾም የምትጾሙት እኮ አጠራቅማችሁ እንድትበሉ አይደለም፣ እንድትመጸውጡት እኮ ነው። መመና ድንኳኗም ታገለግላለች። ቤታችሁ ታገለግላለች ወይስ ትፈነጥዛለች? እናንተ ፊልም ነው የሚታይባት ወይስ ዕጣን ነው የሚያርግባት ጸሎት ነው የሚደረግባት ወይስ ደስ ማይሉ እርቃን የወጡ ዳንሶች ነው የሞሉባት? ደጋግ የቅዱሳ ስዕላት ነው ያሉባት ወይስ በእናንተ ፎቶና ጌጥ ያማረች ናት? እኔ አንድ የሚደንቅ ነገር ልንገራችሁና ላብቃ። የሰማችሁ ይሄ እኔ ሳራ በጣም የምትደንቅ እናት መሆኗን የምታውቁት አቤሜሌክ የሚባል ንጉሥ በስደት ሳሉ በጣም ወደዳትና ወሰዳት። የንጉሱ አገልጋዮች መጥተው ንጉሱ ውበትሽን ወዶታ፣ ሰራሆች፣ ሙቂ፣ ድመቂ፣ አዲቂ፣ ተኳይ ብለው አይነ ዘንዟት መሰላቸው ወጣቶች፣ ይ በእናንተ ቋንቋ የትት ነው ምት ት፣ ፀጉርሽ ወርዶ ወርዶ ይጠቀለላል እንደ ዘንዶ እያሉ እየሰበኩ ስንቷን ሴት ዘርግፈዋት ይሆን። ንጉሥ ቤት ሊያስገቧት እኮ ነው። አቤት፣ ምን አይነት ድንቅ ሴት ናት! ምን እንዳመጣች ታውቃላችሁ? ከንጉሱ ቤተ መንግሥት የጁጁ ደሃ ባባት ድንኳን የመረጠችው ምን ያረግላታል? ሳራ የእሷን አፍቆት የባሏ ድንኳን የባለሽ ድንነት አይበቃሽም? ሌላ ምን ያስቀላውጣ? ንጽህና አይሻልሽም? ምን እንዳደረገች ታውቃላችሁ? ሙቂ ገለሳ ሳራ እኮ ነው የሚተርከው። ሙቂ ባሏት ፈንታ ልብሷን ከደደች፣ አጊጪ ባሏት ፈንታ አበር ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ከባሏ መሌታ ነው እንደደች ድል አደረገች። ዋ ትነካትና አለዋ። እንዲህ ነው ኑሮ፣ እንዲህ ነው ጽናት። ኋላ ላይ ስላሴ የተገለጡለት ትንሽ ልንጠብቅ እንችላለን። እግዚአብሔር ግን መምጣቱ አይቀርም። እውነት አሰብ፣ እውነት አሰብ፣ እውነት አሰብ። አዎ፣ በሰርጅና ልጅ አስጠቀፈው። ከሞተ ማንፀኗ ከሞተ ድንጋይ ከሆነ በኋላ እግዚአብሔር አለመለመው። ይችላል አይችልም? ይችላል አይችልም? አደረገው። እግዚአብሔር ይቆይ።